የየቀኑ ቀብር የየቀኑ ሰልስት ሁልጊዜ፣ ሞታት በስለት በጥይት በእሳት ኦርቶዶክሳውያን የሚጨፈጭፉባት አገር። ይህ ለዘመናት ያልተቋረጠው የመታረድና የጆኖሳይት ዘመቻ ተጠናክሮ የእኛን እንቅልፍ ቸልታና ቆሞ ተመልካችነት በእጅጉ ያ መቼ ነው ሰሆንን የወገን ሞት የሚገደል? መቼ ነው ኦርቶዶክሳዊ ከሁሉም ነገር በዘመቻ የማይገለልበትና በህይወት ከመኖር የሚከለከልበት ጊዜ የሚያበቃ? መቼ ነው አንድ ሆነን በቃን የምንለው? መቼ ነው ሰብአዊነትን አስቀድመን የምንነሳው ይህ ፖለቲካ አለ ይሄ የሉም ጥያቄ መቼ ነው የሚመጣ ምንስ ነው ምናደርገው ምንድን ነው ማለት አቤቱ የሆነብንን አስ የሰማዕታቱ በረከት ይደረግ እኛ ግን ብዙ ይጠበቅብናል። እውነት ነው ብዙ ይጠበቅብናል አርቲስት ፍቃዱ ፋሲል በአርሲ ስለተገደሉት ከደሉ ኦርቶዶክሳውያን ድምፅ ስለሆነ እጅግ እናመሰግናለን ሌሎችም እውቅና ያላቸው ጥሩ ቦታ ላይ ያሉ የደረሱ ባርሲ ስለተገደሉት ድምጽ ቢሆኑ የሚል እይታ ያለኝ አግባብነት አለው። እንዲህ አይነት ነገር እውቅና ላይ ያሉ ምን ያሉ ሰዎች ሲናገሩት በአብዛኛው ለብዙዎች ለመዳረስ እድሉ ይኖረዋል ይኖራልና እንዲህ አይነት ነገሮች በጣም አስፈላጊ ናቸው። በዚህ ቀን መታየት አለበት ብዬ አስባለሁ። ሰው ያው በችግር ጊዜ ከምን ጊዜም በላይ መድረስ ያስፈልጋል። አርቲስት ፍቃዱ ፋሲል

ቅዳሴ አትቆሙም፣ ሰዓታት አትሄዱ፣ እግዚኦታውም ይቅር በቡየው ጅራፍ እናንተን እንግራፍ በደመራዎቹ ቦ ሥጋችሁ ይንደድ። ለሞታችን ካጣን ፍታት ለሬሳችን ካጣን ጉድጓድ መሞት አሴት ነው፣ መኖር ሞት ነው። የፈራ ይመለስ። ጌዲዮን ይጨዋል። ብዙ ነን ያሉትን አንሶ አሸንፏል። አርሲ ላይ አይደለም፣ እዚህም ሞተናል። መሞት ይበቃናል፣ መሞት ይበቃናል። ካልሆነ ግን መብዛታችንን ተውት፣ ቁጥራችንን አታስቡት አራቶን እውነት ነው። ሰሙቀው ይበቃል። ማንም ዘር፣ ቀለም፣ እምነት ሳይለይ በዚህ ጉዳይ ድምፅ ሊሆን ይገባል። ባይኔ ምክንያቱም ሰዎችን ለይቶ በእምነት ለይቶ በዘር በቀለም እየለየ የሚደረገው ግፍ መብቃት አለበት። ምክንያቱም ሀገርን ሊያበላሸ ያለው ያ ነው። አሁን በሃይማኖት ኦርቶዶክስ ተዋህዶ ክርስቲያኖች እየለዩ የሚደረገው ነገር እጅጉን ደም ሊያፋስስ የሚችል በቀልል ሊያስ የሚችል ለትውድድ ሊያስቀምጥ የሚችል ክፉ ነገር ሀገር አሁንም ከባድ ሁኔታ ላይ ያለችው ሀገራችን ከዚህም የባሳ ነገር ሊያደርግ ስለምንችል ቢበቃ ይሻላል ቢበቃ ይሻላል አግባብነት የለውም ነው እናተው እናመሰግናለን ለመልእክቱ አንድ ወንድማችን ደግሞ በዚህ ጉዳይ በላይ በቃ ያን ግጥም አምጥቶ ቅርቡን መልስት አምና በንትን ሰበብ ዘንድሮም በንትና ሰበብ እያደረጉ ይጥሉናል፣ አርደው እኛን ካልገደለ የሚኖር አይመስለውም። የመጣ የሄደው የመጣ የሄደው ህመምህን ሳይሸርቁ ስለህን ሳያክም ማን እንደ ገደለ ሊያስረዳ ሲደክም እንደማይቀር አውቀህ ይቀራል ያልከው ግፍ፣ ወይ ለመኖር ታገል ወይ ሞትህን ደግፍ። የሁላ ግፍ እንዲሆን አንድ አስተዋጽኦ ካደረጉት መካከል የታደሶ መናፍቀን ከን ይገኝበታል ኦርቶዶክስ ተዋዶ ቤተክርስቲያንም በማስጠላት ጠላቻን ኦርቶዶክስ ተዋዶ ቤተክርስቲያን ላይ በመዝራት ትልቅ ሚና የተጫወቱ ቡድኖች ናቸው። ቤተክርስቲያኒቱ እድሳት አያስፈልጋትም። እንደምናውቀው እምነቲቱ የምትታደስ አይደለችው። አስቀድማም የነበረች ናት፣ አሁኑ የሚያለች ናት፣ ወደፊት ናት እንደነበረችው ትቀጠላለች እንጂ ማንም እየመጣም የአዲሳት አይደለችው። ይህ ባህሪው አይደለም። ይህን ግልጽ አደርገው አንድ የታድሶ አስተምህሮ አቀንቃይ ግልጽ አድርገው ሲነግሩት የሚያሳየን አንድ ጃጅ ጋብስቲ ተመልከቱት። ቤተ ክርስቲያኒቱ የእምነት መመስረቻ፣ የሃይማኖት የክርክር መርቻ፣ የእምነት መመስረቻ፣ የእምነት ማጽኛ መጽሐፏ ምን ተብሎ ይጠራል? በኦርቶዶክስ ቤተክርስቲያን የቱን ቅዱስ ነው። በጣም ጥሩ። ከመጽሐፍ ቅዱስ ጋር የሚጋጭ ነገር በሌሎች መጽሐፍቶቿ በሰው ሕይወት አካባቢ ቢገኝ ስህተት ገብቷል አይባልም ወይ? ይባላል እንጂ ከገባማ። በጣም ጥሩ። ስለዚህ በኢትዮጵያ ቤተክርስቲያን እርሶ እንደሚሉት ከመጽሐፍ ቅዱስ ያፈነገጠ ትምህርት የለም ነው የሚሉኝ አይደለ? የለም። ስለዚህ መታደስ የለባትም ስለሌላት አትታደስም። በጣም በጣም በጣም አደንቅዎታለሁ። እግዚአብሔር ያክብርልኝ። ዛሬም የአርሲ ወገኖቻችን እየታረዱ ነው። ዛሬም ድረሱልን እያሉ ነው የአርሲ ወገኖቻችን። አቤት እግዚኦ፣ አቤት ፈጣሪ፣ ወይ ታረቅ። ኧረ እባካችሁ ንስሐ ንግባ። በመድኃኔዓለም ዛሬም ታፈነ። ዛሬም እባካችሁ ድረሱልን፣ ድምፅ ሆኑን እያሉ ሰዎች እንዴት ናችሁ እያላችሁ በሰላማችሁ ብዝትበል አርሲ ላይ በተደጋጋሚ እምነት ምክንያት አርሲ ላይ በተገደሉብን ኦርቶዶክሳውያን እምነት ተከታዮች ሁላችንም አዝነናል። ልብ የሚሰብርም ነገር ነው እና ግን ይሄ ልጅ በቃ የዚህ ልጅ ደግሞ የማስመሰል ነገር በጣም ነው ያናደደኝ። ማለት ማልቀስ እኮ ግዴታ አይደለም አይደል እንዴ? ማልቀስ ግዴታ አይደለም። ሀዘንን ለመግለጽ ግዴታ እንባ ማውጣት የለብህም በቃ የማይመጣበት ደግሞ ከሆነ ጭራሽ እንባይ ከሌለ ደግሞ ባታደርገውስ ምን አይነት እኔ እኔ እኔ እኔ እኔ እኔ አልቻልኩም። ማርያምን በጣም ይቅርታ አድርጉልኝ። እኔ ካሁን አሁን ያለቅሳል ብዬ መጠበቂ ካሁን አሁን እንባወረደ በቃ እያልኩ መጠበቂ እና መሳቀቂ ማልቀስ እኮ ግዴታ አይደለም ወዳጄ። እና ሁለተኛ ነገር ነው፣ በየገዳሙ እየዞርኩ እምነት እና ጸበልን ለመቸብቸብ በጣም የምትጣደፈው ነገሮች አሉ። በተሳሳተ መንገድ ላይ ነው በጣም እና ንስሓ ግቡ። ሌላው ንስሓ ግቡ አባባለ ቢያንስ ንስሓ ግቡ ላይ እንኳንም ባይመጣው። እኔ በጣም ነው ቪዲዮ እኔ አልቻልኩም። በቃ ለዛ ነው ቪዲዮ የሰራው። በጣም ይቅርታ። መልካም ዕለተ ሰንበት ይሁንላችሁ። መልካም ቀን። ይወዳችኋል።